ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንደምን አላችሁ። ዕለተ ሐሙስ ህዳር 18 2018፣ የናሆ የሰዓቱን ዜና ወደ እናንተ የምናደርስበት ጊዜ አሁን ነው። ከዜናዎቹ ጋር ሰናይት ንጉሴ አብሬያችሁ ቆይታ አደርጋለሁ። መልካም ጊዜ ተደጋጋሚ ወዳደረግ ነው የሀገር ውስጥ መረጃዎቻችን ስናልፍ በመዲናዋ ያለደረሰኝ በሚንቀሳቀሱ ከዘጠኝመቶ ዘጠና በላይ የደረቅ ጭነት ተሽከርካሪዎች ላይ እርምጃ መወሰዱ ተገለጸ። በአዲስ አበባ ከተማ ያለደረሰኝ በሚንቀሳቀሱ ዘጠኝመቶ ዘጠና ሰባት የደረቅ ጭነት ተሽከርካሪዎች ላይ እርምጃ ተወስዷል ሲል የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታውቋል። ቢሮው እንደገለጸው የተሽከርካሪዎችን የሕግ ተገዥነት ግንዛቤ ለማሻሻል እና የመዲናዋን የገቢ አቅም ለማሳደግ የቁጥጥር ስራዎች በትኩረት የተሰሩ ነው። በዚህም በበጀት አመቱ በአምስት ሺ ሁለት መቶ ሶስት የደረቅ ጭነት ተሽከርካሪዎች ላይ የደረሰ ደረሰኝ ቁጥጥር በማካሄድ ከ954 ሚሊዮን ብር በላይ ደረሰኝ እንዲቆረጥ መደረጉን ቢሮ አስታውቋል። የደረሰኝ ቁጥጥሩ ወደ ከተማዋ በሚገቡ ከከተማዋ በሚወጡና በከተማ ውስጥ በሚንቀሳቀሱ የደረቅ ጭነት ተሽከርካሪዎች፣ ሚኒባሶችና አነስተኛ ሽፍን መኪኖች ላይ የተደረገ መሆኑን ተገልጿል። በቁጥጥሩ ያለደረሰኝ ጭነው ሲንቀሳቀሱ የነበሩ 97 የደረቅ ጭነት ተሽከርካሪዎች ሲያዙ አንድ ሺ 39 ግብር ከፋዮች ደረሰኝ እንዲቆርጡ መደረጉን እንዲሁም በ997 ግብር ከፋዮች ላይ ደግሞ አስተዳደራዊ እርምጃ መወሰዱ ተገልጿል። በቀን ከሚደረገው ቁጥጥር በተጨማሪ በሌሊትም ቁጥጥሩ ተጠናክሮ መቀጠሉን ገልጸው ያለ ደረሰኝ በሚንቀሳቀሱ ተሽከርካሪዎች ላይ አስተዳደራዊ እርምጃ ይወሰዳል ነው ያሉት። በተጨማሪም ህገወጥ የደረቅ ጭነት አሽከርካሪዎችን በህግ ተጠያቂ የማድረግ ስራም ተጠናክሮ እንደሚቀጥል ጠቁመዋል። መንግስት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የኮፕ 32 ተወካይ ፕሬዚዳንት አድርጎ መመደቡን አስታወቀ። ኢትዮጵያ በቀጣይ ለምታስተናግደውና በቀጠናው በዓለም አቀፍ የአየር ንብረት ለውጥ ዙሪያ ለሚከበረው የመንግስት ድርጅት ኮፕ 32 ዝግጅት ተወካይ ፕሬዚዳንት አድርጎ መመደቡን አስታወቀ። የጠቅላይ ሚኒስትር ጽህፈት ቤት በአጋራው መረጃ እንዳስታወቀው በተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ ኮንቬንሽን መሰረት ኢትዮጵያ የኮፕ 32 አስተናጋጅ ሀገር መሆኗን ተከትሎ የኢትዮጵያ መንግስት የውጭ ጉዳይ ሚኒስትር የሆኑትን ዶክተር ጌዲዮን ጢሞቴዎስ የኮፕ 32 ተወካይ ፕሬዚዳንት አድርጎ መመደቡን አመላክቷል። ጌዲዮን ከሀገር ውስጥ የስራ ኃላፊዎች ከተባበሩት መንግስታት አካላትና አለም አቀፍ አጋሮች ጋር በመተባበር የኮፕ 32 ዝግጅት የሚመሩ ይሆናል ሲል ጠቁመዋል። ይህ የተገለጸው ኢትዮጵያ በውድድር በተሞላበት የአህጉር አቀፍ ሂደት የተባበሩት መንግስታት የአየር ንብረት ለውጥ ድርጊት ማዕቀፍ ስር የሚካሄደው 32ተኛው የተሳታፊ አካላት ጉባኤ ኮፕ 32 ለማስተናገድ የአፍሪካ ህብረትን ድጋፍ ካገኘች በኋላ ነው። ይህ ውሳኔ ከህዳር 1 ቀን እስከ ህዳር 11 ቀን 2018 ዓ.ም በበሌም ብራዚል በተካሄደው የኮፕ 30 ጉባኤ በሁለተኛው ቀን ይፋ የተደረገ ሲሆን በብራዚል የኮፕ 30 ፕሬዚዳንት የተረጋገጠ ነው። በማልበርግ ቫይረስ አዲስ ለመያዙ ሰዎች ለቶ ማቆያ ማዕከላት መዘጋጀቱ ተገለጸ። በማልበርግ ቫይረስ አዲስ የሚያዙ ሰዎች ከተገኙ ለቶ ማቆያ ማዕከላት የሕክምና አቅርቦቶች ና የሰለጠኑ ሰራተኞች ዝግጁ መሆናቸውን የኢትዮጵያ ህብረተሰብ ጤና ኢንስቲቱት አስታውቋል። የኢንስቲቱቱ ዳይሬክተር መሳ መሳኃይሉ ቫይረሱ ባልተገኝባቸው ክልሎች ጭምር ዝግጅት እየተደረገ ነው ብለዋል። በአውሮፕላን ማረፊያዎች፣ በድንበር ቦታዎችና በሌሎች የመግቢያና ና የመውጫ ቦታዎች ላይ ምርመሪው መጠናክሩ ተነግሯል። ማህበረሰቡ የበሽታው ምልክቶች የሚያሳይ ማንኛውን ሰው በሚመለከትበት ወቅትበአቅራቢያ በሚገኝ የጤና ተቋም ሪፖርት ማድረግ ወይም በ8335 እና 952 ነፃ የስልክ መስመር ጥቆማ መስጠት እንዳለበት ማስገንዝበዋል። ቫይረሱ ከተከሰተበት ከህዳር 5 ቀን እስከ ህዳር 17 ቀን 2018 ዓም ድረስ 73 የላቦራቶሪ ምርመራዎች ተደርገዋል ያሉት የጤና ሚኒስትሯ ዶክተር መቅደስ ዳባ በበኩላቸው በዚህ 11 ሰዎች በቫይረሱ የተጠቁ ሲሆን ስድስቱ ህይወታቸው ማለፉን ተናግረዋል። አምስቱ ደግሞ በህክምና ላይ ናቸው ተብሏል።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 ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስርዎ በታላቅ ደስታ ነው። ለበረራ ለበረራዎ ጉዞጎ። ከውጭ ወዳገኘናቸው መረጃዎቻችን ስናልፍ ኡጋንዳ ኢትዮጵያ ሶማሊያና ኤርትራን ጨምሮ በአሁኑ ሰዓት በጦርነት ውስጥ ካልሆኑ ሀገራት ከዚህ በኋላ ስደተኞቹ እንደማትቀበል አስታወቀች። የኡጋንዳ መንግስት ከዚህ ውሳኔ ላይ የደረሰው ኢትዮጵያ ሶማሌያና ኤርትራን ጨምሮ በአሁኑ ሰዓት በጦርነት ውስጥ ካልሆኑ ሀገራት ከዚህ በኋላ ስደተኞቹ እንደማትቀበል የገለጸው በሀገሪቱ የሚገኙ ስደተኞች ቁጥር ሁለት ሚሊዮን ገደማ መድረሱን ተከትሎ የለጋሾች ድጋፍ መጠን እየቀነሰ መምጣቱ መሆኑን አስታውቋል። የኡጋንዳ የእርዳታ አደጋ መከላከል ዝግጅትና ስደተኞች ሚኒስተር ኃላፊ ኦኒክ ለዴሊ ሞኒተር እንደተናገሩት ኡጋንዳ ለስደተኞች እርዳታ የሚውል በየዓመቱ 240 ሚሊዮን ዶላር ከተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽን ስትቀበል ቆይታለች። ይሁን እንጂ በአሁኑ ሰዓት በሀገሪቱ ከለጋሾች የምታገኘው የገንዘብ ድጋፍ ወደ አንድ መቶ ሚሊዮን ዶላር ዝቅ ማለቱንና በዚህ ዓመት የተገኘው ድጋፍ ደግሞ 18 ሚሊዮን ዶላር ብቻ መሆኑን ሚኒስትሯ ተናግረዋል። ይህም በኡጋንዳ የሚገኙ የስደተኞች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱና በአንጻሩ ስደተኞቹን ለማስተናገድ ሀገሪቱ ከለጋሾች የምታገኘው የድጋፍ መጠን እየቀነሰ መምጣቱን የሀብትና አገልግሎት እንዲፈጠር ሀገሪቷን ጫና ውስጥ ከቷታል፣ ተብሏል። በመሆኑም አሁንም ቢሆን ኡጋንዳ በሯን ለስደተኞች ክፍት የማድረግ ፖሊሲን የምትቀጥልበት ቢሆንም ኢትዮጵያ፣ ሱማሌና ኤርትራን ጨምሮ በአሁኑ ሰዓት ጦርነት ላይ ካልሆኑ ሀገራት የሚመጡ ስደተኞችን ከዚህ በኋላ የማትቀበል መሆኗን የሀገሪቱ ባለስልጣናት በአጽንኦት ገልጸዋል። ያም ሆኖ ውሳኔው ከዚህ በፊት ወደ ኡጋንዳ የገቡትን የማይነካ መሆኑን፣ በሀገሪቱ ውስጥ የሚገኙ ነባር ስደተኞቹ ባሉበት የሚቀጥሉ መሆናቸውንም ተገልጿል። በመጨረሻ የፈረንሳይ ከፍተኛ ፍርድ ቤት በቀድሞ ፕሬዝዳንት ሳርኮዚ ላይ የተላለፈው የጥፋተኝነት ውሳኔ አጸደቀ። የፈረንሳይ ከፍተኛ ፍርድ ቤት የቀድሞ ፕሬዝዳንት ኒኮላስ ሳርኮዚ በ2012 ድጋሜ ምርጫ ዘመቻቸው ለማካሄድ ህገወጥ የገንዘብ ድጋፍ እንደተጠቀሙ የተወሰነባቸው የጥፋተኝነት ውሳኔን አጽድቋል ተብሏል። ይህ ውሳኔ በሌላ የክስ መዝገብ ይግባኝ እስኪሉ ድረስ ከእስር በተለቀቁ በሁለት ሳምንት ጊዜ ውስጥ የተሰማ ታሪካቸውና ዝናቸው የሚሸረሽር ተጨማሪ ሽንፈት ሆኖ ተመዝግበዋል። ሳርኮዚ በ2007 አሸናፊ በሆኑበት የፈረንሳይ ፕሬዚዳንታዊ ምርጫ ወቅት ከሊቢያ ሚስጥራዊ ገንዘብ ድጋፍ ለማግኘት ሴራ ጠንስሰዋል በሚል ጥፋተኛ ከተባሉ በኋላ በፓሪስ በሚገኘው ሳንቲ ወይን ቤት ለ20 ቀናት ታስረው መቆየታቸው ይታወሳል። ሳርኮዚ በበኩላቸው ምንም አይነት ጥፋት አለመፈጸማቸውን በመግለጽ ክሱን አስተባብለዋል። ነገር ግን የሰበር ሰሚ ፍርድ ቤቱ ውሳኔ ሳርኮዚ ባልተሳካው የምርጫ ዘመቻቸው ባላቸው ወቅት በማጭበርበር ከመጠን በላይ ወጪ በማውጣታቸው የተላለፈባቸውን የአንድ ዓመት እስራት ግማሹን በይቅርታ የሚታለፍ ሲሆን የመጨረሻና የማይቀር አድርጎታል ነው የተባለው። በፈረንሳይ ሕግ መሰረት የእስራት ቅጣት በእግር ላይ የሚታሰር የኤሌክትሮኒክስ መቆጣጠሪያ መሳሪያ ወይንም በዳኞች በሚወሰኑ ሌሎች ቅድመ ሁኔታዎች ክትትል እየተደረገበት በቤት ውስጥ ሊፈጸም እንደሚችልም ቢቢሲ ዘግበዋል።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

አማራጭ በአዲስ ዘመን ናው ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናው ቴሌቪዥን መልካም አዲስ ዓመት። የሰዓቱን ዜና እየተከታተላችሁት ይመስል ነበረ። ከዜናዎቹ ጋር ሰናይት ንጉሴ ቆይታ አደረኩኝ። መልካም ቀን።